እንደዚህ አይነት ልብስ በነገራችን ላይ ሲመጣ በዚህ በደረጃው ቢጠለፍ የበለጠ ያምራል፣ ውበት ይኖረዋል። አንገቱ እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ወደ ላይ የወጡ ዲዛይኖች አሉት። እንደምታዩት በጣም ነው የሚያምር። አሁን ይሄ ለፈልጋችሁ ፕሮግራም የሚሆን ልብስ ነው። በጣም ትልቅም አይባልም ትንሽም አይባልም መካከለኛ ጥለት ነው። አምስት አርብ ነው በነገራችን ላይ አምስት አርብ ነው። እንደዚህ አምስት አርብ ለምትፈልጉ ደንበኞቻችን፣ ትንሽ ወፈር ያሉ ሰዎች አምስት አርብ ይላሉ። ቀጣይ ልብሱ እያቸው፣ ቀጫጭን ጥለቶች ናቸው። ቀጫጭን ጥለት ለምትፈልጉ ደንበኞቻችን ብዬ ነው። ሰላም ሰላም፣ እንደምን አላችሁ ውድ ቤተሰቦቻችን፣ እንደምናድራችኋል፣ እንደምንውላችኋል። እንግዲህ እንደያላችሁበት ሰዓት አቆጣጠር ሰላምታችን ይደርሳችሁ። ዛሬም አዳዲስ ነገር ይዘን በዚሁ በብሌን ሀበሻ ለእናንተ የተመረጡ አልባሳትን ከዚህ ሰዓት ጀምሮ ማሳየት እንጀምራለን። ከሳምንት የቀጠለ ቪዲዮ ነው እንደምታዩት። ይሄ ልብስ ሻይን ያደርጋል። የተለያየ ዲዛይኖች አሉት። ቆንጆ ልብስ ነው። መነኑ ሁለት አይና መነን ነው። እንደተለመደው እዚህ ያሉት ነገሮች ለልብሱ ውበት እንዲኖረው አድርጎታል። ፍሬም መዝጊያውም እንደዚሁ ለልብሱ ውበት እንዲኖረው አድርጎታል። ውስጡ ሻይን ያረጋል። በጣም የሚያምር ልብስ ነው። ይሄ ልብስ በነገራችን ላይ በውድ ነው ሲሸጥ የነበረው አሁን ቀንሷል። ያው ገበያ ሲቀንስ እኛም እንቀንስላቸዋለን። ነጠላው ይሄን ይመስላል። ትልቅ ነጠላ አለው ቆንጆ ነው። በጣም ነው የሚያምር። ለሰርግ፣ ለክርስትና፣ ለፈልጋችሁት ፕሮግራም መሆን የሚችል ልብስ ነው። ለደንበኞቻችን ይሄ ልብስ አልቆለት ሀያ አምስት ሺ ብር ነው ጥብቅ ብሎ ተሰርቶ ሀያ አምስት ሺህ ብር ነው። ይሄ ልብስ በነገራችን ላይ እስከ አርባ ሺህ ብር ሁሉ ሲሸጥ ነበረ። አሁን የቀነሰ አሪፍ ልብስ ነው። ቀጣዩን ልብስ እዩት። እንደምታዩት ጎመኔ ከለር አለው የተለያየ ከለሮች ነው ያሉት። ሻይን ያደርጋል። መታ ብሎ የተሰራ ነው። ጥለቱ ቆንጆ ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ልብስ ይወጣዋል። እንደዚህ አይነት ዝም ያለ ከለር ያልደመቀም ያልፈዘዘም መካከለኛ ከለር ያለው ማለት ነው። የሚያምር እንደዚህ አይነት ልብስ ለምትፈልጉቶቻችን ይሆናል። እዚህ ያሉት ነገሮች ለልብሱ ውበት እንዲኖሩ አድርጎታል። እዚህ ጋም ያሉ ነገሮች ፍሬሙም የሚያምር ፍሬም አለው። ተመሳሳይ ፍሬም ነው የሚደረገው ለጥበብ መዝጊያና መክፈቻው ተመሳሳይ ሲሆን የበለጠ ልብሱ ውበት ይኖረዋል። መነን ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ይሄ ልብስ አልቆለት ሀያ ሁለት ሺ ብር ነው። የሚያምር ነጠላ አለው። ነጠላው ይሄን ይመስላል። ትልቅ ነው ይህ ነጠላው ሳይዝ አሁን ይሄ አልቆለት እንደዚህ ሲለበስ የሚያምር ውበት አለው። ቆንጆ ልብስ ነው። ቀጣይ ልብሱ እዩት። እሺ፣ እንደምታዩት ሻይን ያደርጋል። ሻይንና ከለር ጥለቶች ተቀላቅሎ የተሰራ ነው። ቆንጆ ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። እዚህ ጋር ያሉት ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እንደዚህ ዝም ያለ ከለር ለምትፈልጉቶቻችን ይሆናል። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ ፊኒሽንግ አሰራራችን እንደተለመደው ነው። መስፋት ማጥበብ ትችላላችሁ ፈልጋችሁ ዲዛይን መሰራት የሚችል ልብስ ነው ይሄ ልብስ። ነጠላው ይሄን ይመስላል። ትልቅ ነጠላ አለው። የነጠላው ጥለት እራሱ ትልቅ ነው። እንደምታዩት በጣም ያሳምራል። እንደዚህ አይነት ዝም ያለ ከለር ለምትፈልጉቶቻችን ይሆናል። የነጠላው ሳይዝ ይሄን ይመስላል። ትልቅ ነው። ኦኬ፣ ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። አሪፍ ልብስ ነው። ይሄ ልብስ አልቆለት 22 ሺ ብር ነው። እንደዚህ አይነት ዝም ያለ ከለር ለምትፈልጉቶቻችን ይሆናል። ቆንጆ ልብስ ነው። ቀጣይ ልብስ እዩት። እሺ፣ እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። ይሄኛው ፓርት በወርቀ ዘብ የተሰራ ነው። ቢጫ ወርቀ ዘብና ነጭ ወርቀ ዘብ ተቀላቅሎ ነው የተሰራ። ሌላው ግን ጥለት ብቻ ነው፣ ወርቀ ዘብ የለውም። በጣም ያምራል። የሚያምሩ ጥለት አገባቦች ነው የገቡት። እንደምታዩት ቀይና ሆነ ወደ ሰማያዊ የሚሄድ ነገር አለው። እነዚህ ደግሞ ተከትሎ የሄደው ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ፍሬም መዝጊያው ራሱ ለልብሱ ቆንጆ ውበት እንዲኖሩ አድርጎታል። እንደምታዩት እዚህም ያሉት መዝጊያ ነገር ቆንጆ ነው። መነኑ ሁለት አይና መነን ነው። ሁሌ እንደተለመደው እንደምንነግራችሁ ለሰርግ፣ ለክርስትና ለፈልጋችሁ ፕሮግራም ይሆናል። ለደንበኞቻችን ይሄ ልብስ አልቆለት ሀያ ሺህ ብር ነው። ቆንጆ ልብስ ነው። ነጠላው ይሄን ይመስላል እንደምታዩት አሁን የተሰፍቶ ተቋጭቶ አልቆለት ሲለበስ ከልብሱ ጋር ውበት ያለው ልብስ ነው የሚሆነው። በጣም ትልቅ ነው። ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። የሚያምር ከለር ነው ያለው። ይህ ልብስ በነገራችን ላይ ብዙ ሰው የሚወደው አይነት ልብስ ነው። አሁን ፋሽን ነው። በደንብ ይለበሳል። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። የተለያየ ከለሮች ገብቶበታል፣ ሻይን ያደረጋል። ይሄ አረንጓዴው ነገር ከአረንጓዴ ወርቅ ዘብና ጥለት ጋር ተቀላቅሎ ሻይን ያረጋል። እነዚህ ግን ጥለት ናቸው። እንዳለ ቆንጆ ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። መነኑ ሁለት አይና መነን ነው። ስጥት ብሎ የተሸመነ ሽመና ነው። አሁን ይሄ መካከለኛ ጥለት ለምትፈልጉ ቶቻችን የሚሆን ልብስ ነው። ፈልጋቸው ዲዛይን መሰራት ይችላል። ይሄ ልብስ አልቆለት ሀያ ሺ ብር ነው። ይሄ ኦሪጂናሉ ዲዛይን ነው። የተለያየ ዲዛይን አለው። ይሄ ልብስ ነገራችን ላይ እኛን ራሱ ይሸውደናል። እንኳን ለለማሽ ማለት ነው። ይሄ ግን እንትን ነው። ኦሪጂናል ነው የሚለየው፣ ያሉት ዲዛይን ነው። ከዛኛው ጋር ኮፒው አው ትንሽ ለየት ይላል። እንደዚህ ግጥም አይደለም። ይሄኛው ፓርት ነው የሚበዛ ከኮፒው አረንጓዴውን ማለት ነው። ይሄ ነው ኦሪጂናሉ። አንድ ሸማኔ ነው የሚሰራው። ቆንጆ ልብስ ነው። ነጠላው ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋሽቶ በደንብ ልብስ ነጠላ ነው። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። እንደምታዩት አረንጓዴ ነገር ይበዛዋል። ከአረንጓዴው ጋር አረንጓዴ ወርቀ ዘብ ተቀላቅሎ የተሰራ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። እነዚህ ነገሮች ፍሬም አለው እንደምታዩት፣ ትልቅና ትንሽዬ ደረጃ ነው ያለው። እንደዚህ አይነት ልብስ በነገራችን ላይ ሲመጣ በዚህ በደረጃው ቢጠለፍ የበለጠ ያምራል፣ ውበት ይኖረዋል። አንገቱ ቀጠን ብላ በዚህ ቢጠለፍ የበለጠ ይሄኛውን እንዲደምቅ ያደርገዋል ዋናውን ጥበብ እንዲያምር ያደርገዋል። በጣም የሚያምር ልብስ ነው። ፍሬም መዝጊያው ራሱ በጣም ቆንጆ አርጎታል። ለልብሱ ውበት እንዲኖር አርጎታል። እነዚህ ነገሮች የተሰሩ በወርቀ ዘቦ ነው። እንደምታዩት ልብሱ የበለጠ ብራይት እንዲኖር አርጎታል። ላይት እንዲኖረው አርጎታል። ሻይን ያደርጋል። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ ጽድት ብሎ የተሰራ ነው። እንደዚህ ሲታይ ደግሞ የሚያምር ልብስ ነው። አሁን ይሄ አራቱ አርብ ሲዞር ውበት ያለው ልብስ ነው የሚሆነው ይሄ ልብስ አልቆለት 18 ሺህ ብር ነው። ትልቅ ነጠላ አለው። በጣም ትልቅ ነጠላ ነው ያለው እንደምታዩት። አሁን ይሄ ያልቆለት ትከሻ ላይ ጣል ሲደረግ ደምበኞቻችን ያሳምራቸዋል። ቀጣይ ልብስ እዩት። ሻይን ያረጋል። በወርቀ ዘቦ ብዙ ነገሩ በወርቀ ዘቦ ያለቀ ልብስ ነው። ከጥለት ጋር ተቀላቅሎ ማለት ነው። ቀይና ቢጫ ወርቀ ዘቦች ተቀላቅሎ ነው የተሰራ። በጣም አሪፍ ልብስ ነው። ሻይን ያረጋል። እንደዚህ አይነት ሻይን ከለር ለምትፈልጉቶቻችን የሚሆን ልብስ ነው። መካከለኛ ጥለት ነው እንደምታዩት። መነኑ ጽድት ያለ መነን ነው። ሁለት አይና መነን ነው። ቆንጆ ሆኖ መታ ብሎ የተሰራ መነን ነው። በጣም ያምራል። እንደዚህ ስታይ ደግሞ በጣም የሚያምር ልብስ ነው። በጣም ያምራል። ቆንጆ ነው። አሁን ይሄ ለፈልጋችሁ ፕሮግራም የሚሆን ልብስ ነው። በጣም ትልቅም አይባልም ትንሽም አይባልም። መካከለኛ ጥለት ነው። ይሄ ልብስ አልቆለት 17 ሺህ ብር ነው 17 ሺህ ብር ነው። ነጠላው ይሄን ይመስላል። ሻይን ያደርጋል። ትከሻ ሌጣል ሲደረግ ራሱ የሚያምር ውበት ያለው ልብስ ነው። ትልቅ ነው ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ትልቅ ነው። ቀጣይ ልብስ ዩት ይህ ልብስ ከአሁን በፊት በመካከለኛ የነበረው ይሄ ሰፋ ይላል። እዚህ ጋር የነበሩት ነገሮች መካከለኛ ነው። እስከዚህ ነበረ ከአሁን በፊት ስናስታውቅ የነበረው ይሄ ትንሽ ሰፋ ይላል። ሰፊ ነው። ከፈልጋችሁ እንደዚህ ደረጃውን መቆረጥ ይችላል። ካልብዛ ግን እንዳለ መሰራት የሚችል ልብስ ነው። እናንተ መረጣችሁት ይሰራል። እንደዚህ ደግሞ ሶስት ደረጃ ነው። እንደምታዩት በጣም ሰፊ ነው። እንደዚህ አይነት ከለር ለምትፈልጉቶቻችን ይሆናል ይህ ልብስ አልቆለት አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል ፈርጥ ነው የሚመስሉት እነዚህ ነገሮች በሽመና የተሰሩ ናቸው ወርቀ ዘቦ ናቸው ግን ቁጭ ቁጭ ያሉ ናቸው እንደ ተተከሉ ነው የሚመስሉት በጣም ያምራል መነኑ ሁለት አይና መነን ነው ጽድት ብሎ የተሰራ ነው ነጠላው ይህን ይመስላል መካከለኛ ነው ነጠላው ጥለት ይሄ ልብስ አልቆለት አስራ አራት ሽብር ነው አራቱ አርብ ሲገጣጠም ቆንጆ ዲዛይን ይወጣዋል። አሪፍ ልብስ ነው። ቀጣይ ልብሱ ይዩት። ሻይን ያደርጋል። ሻይን የሚያደርግ ከለር አለው። በወርቀ ዘቦን የተሰራው በጣም የሚያምር ልብስ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ፍሬሙ አንዷ ፍሬም ደግሞ እንደ ደረጃ ሁኗ ዚጋ ተሰርታለች። አሁን ይሄ በደረጃው ሲጠለፍ የበለጠ ልብሱን ውበት እንዲኖር አድርጎታል። እነዚህ ነገሮች ለልብሱ ውበት እንዲኖር አድርጎታል። በየመሃሉ የገቡት ዲዛይኖች በጣም የሚያምር ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። መነኑ ሁለት አይና መነን ነው። አርበ ሰፊ ነው እንደምታዩት፣ ትንሽ ልብስ ይሆን እንጂ አርበ ሰፊ ነው። ይሄ ቆንጆ ልብስ ይወጣዋል። እነዚህ አራቱ ሲገጣጠሙ፣ ውበት ያለው ልብስ ነው የሚሆነው። ነጠላው ይሄን ይመስላል። ከነጠላ የወሰዱት ፓርት ይሄኛውን ነው። እዚህ ጋር ተሰርቷል። እነስ ብሎ አመጣጥኖ ነው የሚሰሩት። ነጠላውና ይሄ ተመጣጥኖ ነው ስለሚሰራ ቆንጆ ነው። ትልቅ ነው። ተሰፍቶ ተቋጭቶ በደንብ ለብሱት ነጠላ ነው። ይሄ ልብስ አልቆለት 15 ሺህ ብር ነው። 15 ሺህ ብር ነው። ቆንጆ ልብስ ነው። ቀጣይ ልብስ ይዩት። ቀይና ቀይ ጥለትና ቀይ ወርቅ ዘብ ተቀላቅሎ የተሰራ ነው። ቀይ ቀይ ወርቅ ዘብ፣ ነጭ ነጭ ወርቅ ዘብ ተደርጎ የተሰራ ነው። ይሄ ቆንጆ ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። እዚህ ጋር ያሉ ነገሮች ለልብሱ ውበት እንዲኖር አርጎታል። መሃል ላይ ያለው እነዚህ አሁን አራቱ አርብ ሲገጥሙ መሀል ላይ ያሉት ዲዛይኖች እነዚህ ሲዞሩ በየአርቡ የሚያምር ውበት ያለው ልብስ ነው የሚሆነው። ይሄ ደግሞ ፍሬም መዝጊያው የሚያምር ልብስ እንዲሆን አድርጎታል። እዚህ ጋም ተጨርሷል፣ እዚህ ጋም ተጨርሷል። ጥንቅቅ ብሎ የተሰራ ልብስ ነው። እንደዚህ አይነት ቀይ ከለር ለምትፈልጉ ደንበኞቻችን የሚሆን ልብስ ነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሰራ መነን ነው። እንደዚህ ሲታይ ደግሞ የሚያምር ውበት ያለው ልብስ ነው የሚሆነው። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው። ቆንጆ ነው። የልብስ አልቆለት ሀያ ሁለት ሺህ ብር ነው። ነጠረው ይሄን ይመስላል። እንደዚህ አይነት ቆንጆ ነጠላ አለው። አሁን ይሄ ተሰፍቶ ተቋሽቶ አልቆለት። ልብሱ ሲለበስ ቆንጆ ልብስ ነው። ቀጣይ ልብስ እዩት። እንደምታዩት ሻይን ያደርጋል። ሻይን የሚያደርግ ከለር አለው ከጥለቱ ጋር ተቀላቅሎ በጣም የሚያምር ዲዛይን አገባብ ነው ያለው። የሚያምር ጥለቶች ገብተውበታል። እንደምታዩት ቆንጆ ነው። እንደዚህ አይነት መካከለኛ ጥለት ለምትፈልጉ እህቶቻችን ይሆናል፣ ደንበኞቻችን ይሆናል። አንዳንድ እናቶች እንደዚህ አይነት ልብስ ነው የሚፈልጉ። ከትልቅ ጥበብ እንደዚህ አይነት ቀለል ሊለናል ስለሚሉ እንደዚህ አይነት ነው የሚፈልጉ። ቆንጆ ልብስ ናት። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ይሆናል። እቺ ልብስ አልቆላት አስራ ሶስት ሺ ብር ናት። ጽድት ብሎ ተሰርቶ አስራ ሶስት ሺ ብር ናት። ነጠላው ይሄን ይመስላል። ነጠላው ራሱ ትልቅ ነው። ቀሚሱን ነው የሚያህለው። በጣም ትልቅ ነው ነጠላው። እንደምታዩት በጣም ትልቅ ነጠላ ነው። የትንሽ ልብስ አይመስልም። ቆንጆ ነው። ይኸውን ይሄ ተሰፍቶ ተቋስቶ በደንብ የሚለበስ ልብስ ነው። አሪፍ ነው። ቀጣይ ልብስ ዩት ሻይን ያደርጋል። ሻይን የሚያደርግ ከለር ነው ያለው። ይሄ ልብስ ነገራችን ላይ በወራጅ ነበር የሚታወቀው። አሁን በዙሪያ ነው የመጣ ፋሽን ነው። እነዚህ ነገሮች ለልብሱ ውበት እንዲኖር አርጎታል። ቆንጆ ልብስ ነው። አሁን ይሄ አራቱ ዙሪያ ሲገጥም የሚያምር ውበት ያለው ልብስ ነው የሚሆነው። መነኑ ሁለት አይና መነን ነው። ሁሌ እንደምንነግራችሁ ቆንጆ ልብስ ነው። ይሄ ልብስ አልቆለት 19 ብር ነው። 19 ብር ነው። ፋሽን ነው። አዲስ ልብስ ነው። ነጠለው ይሄን ይመስላል እንደዚህ የሚያምር ቆንጆ ነጠላ አለው። ይሄ ሳይዝ ይሄን ይመስላል ትልቅ ነው። ተሰፍቶ ተቋሽቶ በደንብ በሚለብሱ ነጠላ ነው። ቆንጆ ልብስ ነው። ቀጣይ ልብስ ይወቾ እነዚህ ልብሶች እንደምታወቁት በዝርዝር ነው የሚባሉ በዝርዝር የተሰሩ ናቸው። ይሄ ዝርዝር ነው። በጣም ነው የሚያምር ፋሽን ናቸው። የሚያምር ልብስ ነው። ይሄውን ሻይን ያረጋል እሺ ይሄ ልብስ አልቆለት 13 ሺህ ብር ነው። ነጠለው አልመጣም አጋጣሚ ከሸማኔ ነው የሚያምር ውበት አለው። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ቆንጆ ልብስ ነው የሚያወጣው። እዚህ ልብስ ለምትፈልጉቶቻችን ይሆናል። አንዳንድ ጊዜ በዝርዝር ለምን አታቀርቡልን ነው ለምትሉ ቶቻችን ብዬ ነው ያቀረብኩት። ቆንጆ ነው። ይሄ ልብስ አልቆለት 13 ሺህ ብር ቆንጆ ነጠላ አለው። ቀጣ ያለው ልብስ ይሄም በዝርዝር ነው። ይሄም ዝርዝር ነው። ሁለቱ ተመሳሳይ ናቸው። ይሄ ዝርዝር ልብስ ነው የሚባለው። በዝርዝር የተሰራ ነው። የሚያምር ውበት አለው። ሁለት አይነት ከለር ተሰባጥሮ የተሰራ ነው። ቀይና ምንድነው ወይንጠጅ ከለር ዶቃ ከለር ወደዛ የሄደ ልብስ ነው። ቆንጆ ነው። መሀል ላይ ያሉት ዲዛይኖች ደግሞ ለልብስ ውበት እንዲኖር አድርጎታል። አሁን ይህ አራቱ አርብ ሲገጣጠም፣ እነዚህ ነገሮች በየአራቱ አርብ ሲዞሩ የሚያምር ውበት ያለው ልብስ ነው የሚሆነው። ይህ ልብስ አልቆለት አስራ አምስት ሺ ብር ነው አስራ አምስት ሺ ብር ነው። ቆንጆ ነው። ቀጣይ ልብስ እዩት። እንደምታዩት ሁለት ደረጃ ልብስ ነው ይሄ ልብስ። እዚህ አይነት ጥለት አገባዋል ለምትፈልጉ እህቶቻችን ይሆናል። ኦሬንጅ ከለርና ወርቀ ዘቦ ተቀላቅሎ ነው የተሰራ ይሄ ልብስ። እነዚህ መደቡ ማለት ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ፍሬም መዝጊያቸው ደግሞ ለልብሱ ቆንጆ እንዲሆን አድርጎታል። እንደምታዩት በጣም የሚያምር ልብስ ነው። ሁለት ደረጃ ልብስ ነው እንደምታዩት። ይሄ ልብስ በነገራችን ላይ በቻይና ልብስ ሲሰራ ነበረ። አሁን በመነን መጥቶ ነው። መነኑ ሁለት አይና መነን ነው ጽድት ብሎ የተሸመነ ሽመና ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ይሄ ልብስ አልቆለት አስራ አምስት ሺ ብር ነው። ቆንጆ ነጠላ አለው እንደምታዩት። እንደዚህ ሲነጠል ትልቅ ነጠላ ነው። ቆንጆ ልብስ ነው። ይሄ ነው አሁን ተሰፍቶ ተቋሽቶ በደምብ ልብስ ነጠላ ነው። ቆንጆ ልብስ ነው። ቀጣይ ልብስ እያት። በጣም የምታምር ልብስ ናት። ቆንጆ ናት። እንደዚህ ስትነካ ራሱ ፈርጥ ነው የምትመስለው። ልቅም ብሎ የተሰራ ነገር ነው። አይን አይን ነገር አላት ራሱ ሽመናው ላይ ማለት ነው። እነዚህ ነገሮች ፈርጥ ይመስላሉ። ራሱ የተቀመጡት ነገሮች እነዚህ የገቡት ፈርጥ ነው የሚመስሉት። የሚያምር ፍሬም አለው እንደምታዩት። አሁን አምስት አርብ ነው በነገራችን ላይ አምስት አርብ ነው። እንደዚህ አምስት አርብ ላይ የምትፈልጉ ደንበኞቻችን ትንሽ ወፈር ያሉ ሰዎች አምስት አርብ ይላሉ። አሁን የአምስቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። ንጥለው ይሄን ይመስላል። ሁን ያልቆለት ትከሻ ላይ ጣል ሲደረግ የሚያምር ልብስ ነው የሚሆነው። አሁን ይህቺ በወራጅ ብትሰራ ፈልጋችሁ መሰራት የሚችል ልብስ ነው። ትልቅ አርብ ነው እንደምታዩት። እቺ ልብስ አልቆላት 18 ሺ ብር ናት። እጅ ትይዛለች። በነገራችን ላይ ጥበቧ ትንሽ ትሆን እንጂ እጅ የምትይዝ ልብስ ናት። ነጠላው ይህን ይመስላል። በጣም ትልቅ ነው። ትልቅ ነጠላ ለምትፈልጉ ደንበኞቻችን የምትሆን ልብስ ናት። እቺ ልብስ በነገራችን ላይ አንድ ፍሬ ናት አንድ ፍሬ ናት እንግዲህ የቀደመ ይወስዳታል ቆንጆ ናት ችን የምትለብስ ደንበኛ እድለኛ ናት ነው የሚለው ሲደርሳትም ትነግረኛለች እውነቴን ነው መታ ብሎ የተሰራ ነው ቴዲ ራሱ ሲያያት ች ልብስ በጣም ለምታምር እያለ ነበር ቆንጆ ናት እንግዲህ ችን የምትፈልግ ደንበኞቻችን ቀድማ ብታዝ የበለጠ ልብሱንም ወደው ታመሰግደኛለች ሲደርሳት ማለት ነው ቆንጆ ልብስ ነው ቀጣይ ልብስ እዩት። የሚያምር ውበት አገባብ ጥለት ነው ያለው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እነዚህ የተገጣጠሙ የሚሄዱት ነገሮች ቆንጆ ነው። እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ጥለት አገባብ በጣም የሚያምር ነው። ላይን ፈታ ያለ ከለር ነው እንደምታዩት። ቆንጆ ነው። ተወዳጅ ከለር ነው። ሁሌም የምትወደድ ልብስ ናት። እንደዚች አይነት ከለር አገባብ ያለው ልብስ ች ልብስ አምስት አርብ ናት። አምስት አርብ ነው። አምስት አርብ ለምትፈልጉ ደንበኞቻችን ይሆናል። ብዙ ጊዜ አምስት አርብ ስለምጠይቁን ቆንጆ ነው። መነኑ ሁለት አይና መነን ነው። ጽድት የተሸመነ ሽመና ነው። ች ልብስ አልቆላት 15 ሽብር ናት። ነጠላው ይህን ይመስላል። ነጠላው እና ቀሚሱ ሳይዛ አጋጣሚ ተመሳሳይ ነው። ጥለቱ በጣም ያምራል። ያምራ ተሰፍቶ ተቋሽቶ በደንብ ለሱ ነጠላ ነው። ቆንጆ ልብስ ነው። ቀጣዩ ልብስ ይዩት። እሺ በጣም የሚያምር ልብስ ነው። ቆንጆ ሆኖ የተሰራ ነው። መነኑ ጽድት ያለ መነን ነው። ሁለት አይና መነን ነው። ዲዛይን ጥለት አገባብ ለምትፈልጉቶቻችን ይሆናል። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አርጎታል። ወደ ላይ የወጡ ዲዛይኖች አሉት። እንደምታዩት በጣም ነው የሚያምር። አሁን የአራቱ አርብ ሲዞር የሚያምር ውበት ያለውን ልብስ ነው የሚሆነው። እነዚህ ነገሮች አብረው ሲዞሩ ይሄ ልብስ አልቆለት አስራ አራት ሺ ብር ነው። ጽድት ብሎ የተሸመነ ሽመና ነው። ፈልጋችሁ ዲዛይን ማሰራት ትችላላችሁ። ነጠላው ይሄን ይመስላል። በጣም ነው የሚያምር። ትልቅ ነው፣ ተሰፍቶ ቋሽቶ በደንብ ለብሱ። ነጠላ ነው፣ ቆንጆ ልብስ ነው። በፈለጋችሁ ድዛይን መሰራት የሚችል ልብስ ነው ይሄ ልብስ። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ነው በጣም። ይሄ በጣም ለልብሱ ውበት እንዲኖር አድርጎታል፣ እነዚህ ነገሮች፣ እነዚህ ከላይ ያሉት ነገሮች። ይሄ ሲዞር ቆንጆ ልብስ ይወጣዋል። አሪፍ ልብስ ናት። ቀጣይ ልብስ እዩት፣ ሻይን ያደርጋል። የተለያየ ከለሮች የገቡበት ናቸው። ሰማያዊ ነገር ነው መደቡ። ሰማያዊ ነገር ነገሩ ከሰማያዊ ጥለትና ሰማያዊ ወርቀ ዘብ ተቀላቅሎ የተሰራ ነገር ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል፣ እነዚህ ነገሮች ማለት ነው። ከዚህ በሰፊው ተሰርቷል። እዚህ ጋ ደግሞ እነስ ብሎ ራሱ ዲዛይኑ ጠበብ ብሎ የተሰራ እንዜ ጥለት አገባሉ የምትፈልጉቶቻችን የሚሆን ልብስ ነው። ነጠላው ይህን ይመስላል። በጣም ያምራል። በጣም የሚያምር ልብስ ነው። አሁን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። ይህ ልብስ አልቆለት አስራ ስምንት ሺህ ብር ነው። በፊት በአረንጓዴ ነበር ይህ ልብስ ታውቀው እንደሆን ቴዲ፣ በአረንጓዴ ከለር ነበረው አረንጓዴ ነበረው። ይሄ ደግሞ በሌላ አይነት ከለር ሽመና ተሸምኖ ነው። ቆንጆ ልብስ ነው። አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። መነኑ ሁለት አይና መነን ነው። አሪፍ ልብስ ነው። ቀጣይ ልብሱ እያቸው ቀጫጭን ጥለቶች ናቸው። ቀጫጭን ጥለት ለምትፈልጉ ደንበኞቻችን ብዬ ነው። ይሄኛው እንደምታዩት በአረንጓዴ የተሰራ የመጀመሪያው አረንጓዴና አረንጓዴ ወርቀዘብ ሆኖ የተሰራ አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። እንደምታዩት ቆንጆ ልብስ ነው። ቆንጆ ነጠላ አለው። አሁን ይቺ በወራጅ ብትሰራ የሚያምር ውበት ያለ ልብስ ነው የምትሆነው። ይቺ ልብስ አልቆላት አስራ አንድ ሺ ብር ናት። አስራ አንድ ሺ ብር ናት። የሚያምር ነጠላ አላት። ቆንጆ ናት። ቀጣ እንደምችል ይዋል እቺ ደግሞ ቆንጆ ልብስ ናት። እንደምታዩት ዝም ያለ ከለር ነው ሻይን ያረጋል። እዚህ ጋር ተከትሎ የሚሄዱት ልብሶች፣ ዲዛይኖች ራሱ ለልብሱ ውበት እንዲኖሩ አድርጎታል። ሻይን የሚያረግ ከለር ነው። መታ ብሎ የተሰራ ልብስ ነው። እቺ ልብስ አልቆላት 12 ሺህ ብር ናት። በወራሽ ትሰራለች ይዛለች። እቺ ልብስ ነገራችን ላይ ትንሽ ትሆን እንጂ ፈርጥ ነገር አላት ለሸማኔዎች ይይዛለች። ለመልቀም ስራው ይይዘናል ነው የሚሉ ለመልቀም ልቅም ያለ ስራ ነው እንደምታዩት፣ ራሱ ምዝዝ አይልም። ልቅም ያለ ነው፣ እዛው ጠበቅ ብሎ የተሰራ ልብስ ነው። እሺ ልብስ አልቆላት አስራ ሁለት ሺህ ብር ናት። በፈልጋችሁ ዲዛይን መሰራት ትችላለች። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ቆንጆ ልብስ ናት። እቺኛዋን እዩዋት ደግሞ ደሞ ሶስተኛዋን በጣም ታምር ናት። ነጭና ወይነ ጠጅ ከለር የተሰራ ልብስ ናት። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። መዝጊያው ራሱ ፍሬሟ በጣም የምታምር ፍሬም አላት። ች ራሱ በወራጅ ብትሰራ የምታምር ልብስ ናት። ች ልብስ አልቆላት አስር ሺ ብር ናት። አስር ሺ ብር ናት። ቆንጆ ናት። ቆንጆ ነጠላ አለው። መነኑ ሁለት አይና መነን ነው። ቀጥ አን ደግሞ ላሳያችሁ። እቺ ደግሞ አምስት አርብ ልብስ ናት። አምስት አርብ ልብስ ናት። ይሄ አምስት አርብ ነው። እንደዚህ አምስቱ አርብ ሲዞን የሚያምሩበት ያለው ልብስ ነው የሚሆነው። ቆንጆ ናት። መታብላይ የተሰራች ልብስ ናት። ጥለቱ ሻይን ያደርጋል። ጥለቱ የተሰራው ከወርቀ ዘቦ እና አርባ ዘጠኝ ቁጥር ይባላል። ይሄ ነጻ ያለው ከለር ማለት ነው። ቆንጆ ከለር ከለር ናት ብቻውን። አምስቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። መነኑ ሁለት አይና መነን ነው። ጽድት ብሎ የተሸመነ ሽመና ነው። ትልቅ ነጠላ አለው። ሁሎቹም ትልቅ ነጠላ አላቸው። ይሄ ልብስ አልቆለት አስራ ስድስት ሺ ብር ነው። ቆንጆ ልብስ ነው። እነዚህ ልብሶች እያቸው መካከለኛና በጣም ቀጠን ያለ እንትን አላቸው ዲዛይን አላቸው። በጣም የሚያምር ልብስ ናቸው። እነዚህ ልብሶች እንደዚህ አይነት መካከለኛው ጥለት ለምትፈልጉ ቀጭንም በጣም ሰፊም የማይባሉ ዲዛይኖች ናቸው። የሚያምር የሚያምር ዲዛይን አላቸው። ከውስጣቸው እንደምታዩት ይሄ በቢጫ ነው። ይህ ደግሞ የሆነ ሰማያዊ ነገር ከወርቀ ዘቦ ጋር ተቀላቅሎ የተሰራ ነው። ሁለቱ ዲዛይን ተመሳሳይ ናቸው። ይሄኛው በቢጫ ነው የተሰራ። ይኸውን ለአዲስ ዓመት ይሆናል። ለአዲስ ዓመት አሁን ቢጫ ልብሶች ስለሚፈለጉ ለአዲስ ዓመት የሚሆን ልብስ ነው። ይሄ ልብስ ደስ የሚል ጥለት አገባብ አለው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖረጉታልየሚያምር ልብስ ነው ይሁን አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ስለሚሆነው የነጠለው ሳይዝም እንደዚህ ነው። በዚህ በቀሚሱ አይነት የተሰራ ነጠላ ነ ያለው ቆንጆ ልብስ ናት። መነ ነው ሁለት አይነት መነናት። ልብስ አልቆላት አስራ ሁለት ሺ ብር ናት። ችኛዋን ደግሞ እየዋት የዚህ ተመሳሳይ ናት። በዲዛይንም የሚመሳሰሉ ናቸው። ጥለት አገባብ ነው እንጂ እነዚህ ነገሮች ከዛኛው ጋር ተመሳሳይ አድርጓታል። ቆንጆ ልብስ ነው። የተለያየ ጥለቶች ገብተውበታል። መነኑ ሁለት አይና መነን ነው። አሁን ይሄ አራቱ አርብ ሲገጣጠም የሚያምር ልብስ ነው የሚሆነው። ይሄ ልብስ አልቆለት አስራ ሁለት ሺ ብር ነው። ቀጣዩን እዩት። እንደዚህ አይነት ቀይ ለምትፈልጉቶቻችን የሚሆን ልብስ ነው። ቀይ ልብስ ናት። ከቀይና ከነጭ ወርቀዘብ የተሰራሽ ናት። የሚያምር ዲዛይን አለው እንደምታዩት፣ እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ሻይን ያደርጋል። መነኑ ሁለት አይና መነን ነው። እች ልብስ አልቆላት አስር ሺ ብር ናትአስር ሺ ብር ናት። ቆንጆ ልብስ ናት። ቀጣ ልብስ እያት። እች ደግሞ ጎመኔና ቢጫ ወርቀዘብ ተቀላቅላ የተሰራሽ ልብስ ናት። መነኑ ሁለት አይና መነን ነው። ነጠላው ራሱ ትልቅ ነው። ቆንጆ መነን ነው የተሰራ። እች ልብስ አልቆላት ዘጠኝ ሺ ብር ናት። አሁን እነዚህ በግሩፕ ብታዙ ቀለል ቀለል ያሉ ስለሆኑ ብራቸው መነኑም ጽድት ያለ ስለሆነ ቆንጆ ልብስ ናት። እቺ ቀጣ እንደሞችን እያት፣ እቺ የምታምር ውበት ያላት ልብስ ናት። ጽድት ብሎ የተሸመነ ሽመና ነው። መነኑ ሁለት አይና መነን ነው። እቻውን በግሩፕ ብትለበስ የምታሳምር ልብስ ናት። በወራጅ ብትሰራ ራሱ እቻውን በወራጅ ብትሰራ የሚያምር ውበት ያላት ልብስ ነው ምትሆነው ልብስ አልቆላት 11 ሺ ብር ናት። የሚያምሩ ቀጫጭን ልብሶች ናቸው። ፈልጋችሁ መርጣችሁ በጉሩፕ ማዘዝ ትችላላችሁ። ቅለል ያለ ቦታ ለመሄድ ማህበር ያላችሁ ቆንጆ ልብሶች ናቸው። ለደንበኞቻችን የሚሆኑ ልብሶች ናቸው። መናናቸው ጽድት ያለ ነው። አሪፍ ናቸው። ቀጣይ ልብስ እዩት። ጽድት ያለ ልብስ ነው። ይህ ልብስ በነገራችን ላይ ፋሽን ልብስ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። የሚያምር ከለር አገባብ ነው ያለው። የተለያየ ጥለቶች ገብተውበታል። መታብሎ የተሰራ ልብስ ነው። የልብስ በወራጅ ሲሰራ የሚያምር ውበት ያለው ልብስ ነው የሚሆነው። የፎቶ ልብስ ነው። መነኑ ሁለት አይና መነን ነው። የሚያምር ነጠላ አለው፣ ትልቅ ነጠላ ጽድት ያለ ጥለት አገባብ ያለው ይህ ልብስ አልቆለት አስራ አምስት ሺህ ብር ነው። ቆንጆ ልብስ ነው። ውድ ቤተሰቦች ዛሬዎቹ አልባሳት እነዚህን ይመስላሉ። በብሌን ሀበሻ ነው ቆይታ ያደረግ ነው። የወደዳችሁት ልብስ ካለ በማንኛውም ጊዜ በማንኛውም ሰዓት በተቀመጠው ስልክ ቁጥር፣ በሶሻል ሚዲያም፣ በቀጥታም በአካልም እየመጣችሁ ብታዙ ጥንቅቅ አርገን ሰርተን እናለብሳችኋለን፣ ባላችሁበት እንልክላችኋለን ማለት ነው። በስተ መጨረሻ ከባለፈው ቪዲዮ የብሌን ሀበሻ ሁለት ቪዲዮዎች በዚህ አስቀምጨላችኋለሁ። ካላያችኋቸው ቼክ አድርጓቸው፣ ቆንጆ ቆንጆ አልባሳትን ታገኛላችሁ ማለት ነው። እዚህ ጋር ሁለት ቪዲዮዎች አስቀምጨላችኋለሁ ማለት ነው። ከፍታችሁ ተመልከቷቸው። መልካም ሳምንት ይሆንላችሁ።